የኢትዮጵያ ክልል ሀላባ ዞን ነው የሚገኘው። ተመልካቻችን እንዴት ናችሁ? ጉዟችን ተጀምሯል። እንግዲህ ዛሬ ሀላባ ዞን ነው የሚገኘው። እንግዲህ በርካታ የሆኑ የቱሪስት መዳረሻዎች ያሏት አርቶ የተፈጥሮ ፍል ውሃ፣ እንዲሁም ፏማ ፏፏቴ እንዲሁም ደግሞ በደንብ የምትታወቅበት የሀላባ በርበሬ እና የፍቅር ከተማ መሆኗ እንግዲህ ብዙ ጊዜ ሀላባ ይነገርላታል። እንግዲህ እኔም ደግሞ እዚህ ተገኝቼ በርካታ የሆኑ የከተማ ኮሪደሮችን እየተመለከትኩ ነው የሚገኘው። ከተማ ኮሪደር ብቻ አይደለም ሀላባ ውስጥ እየተከናወነ ያለው፣ የገጠር ኮሪደር ልማት እየተከናወነ ነው የሚገኘው። እኔም ደግሞ በዌራ ዲጆ ወረዳ ስንቢጣ ቀበሌ ውስጥ የገጠር ኮሪደር ሞዴል ማሳያ የሆነ የተሰራ ቦታ እወስዳችኋለሁ። ከዛው ሂደን የአርሶ አደሩ ህይወት ምን እንደሚመስል አኗኗሩ፣ ዘመናዊነቱ ምን ይመስላል የሚለውን አስቃኛችኋለሁ። ተመልካቾቻችን ከኔ ጋር ቆይታ እንድታደርጉ፣ አብራችሁ እንድትጓዙ ጋብዛለሁ። አብራችሁን ቆዩ። ሀላባ ዞን 40 ኪሎ ሜትር ተጉዘን እንግዲህ ዌራ ዲጆ ወረዳ ትንቢጣ ቀበሌ ውስጥ ነው የሚገኘው ገጠር ኮሪደር ሞዴል ማሳያ ቦታ ደርሻለሁ። እንደምትመለከቱት ከጀርባዬ እንግዲህ ደግሞ እኔ ከመሼ ነው እዚህ አካባቢ እየደረስኩት። እንግዲህ ከዚህ አካባቢ ከሚገኙ አርሶ አደሮች ጋር ምሽቴን አሳልፋለሁ። እንግዲህ እናንተም ከኔ ጋር ቆይታ እንድታደርጉ ጋብዛለሁ። አብረን ቆይ ላ መከናላ ቀብር ኢቲ መናአስቲ መከና አስ ያሮቢ ያአላ ያረላል ምሽቴ በጣም ነው የሚያምረው። እንግዲህ የአካባቢው ኃላፊዎችና አርሶ አደሮች እንግዲህ ከነሱ ጋር ቆንጆ ጊዜ እያሳለፍኩ ነው የሚገኘው። እንግዲህ በጠዋት ደግሞ እንደ ነገር ኳቸው ተመልካች ዞር ዞር እያልኩኝ የተለያዩ ነገሮችን አስጉበኛችኋለሁ። አሁን ግን ቆንጆ ጊዜ ነው ከነሱ ጋር እያሳለፍኩ ያለሁት የልማት አርበኛ ወይም የልማቱ ማርሽ ቀያሪ ተብሎ በሚጠራው በሲምቢጣ ቀበሌ ነው እየተገኘን ያለ ነው። ሀላባ የራሱ የሆነ እንግዳ አቀባበል ስርዓት አለው። እንግዲህ በባህላችን እንግዳ መቶ ራት አቅርበን እንደገና ደግሞ የምሽቱን ወግ ደግሞ በጋራ እንደዚህ በጋራ ከእናንተ ጋር ለማሳለፍ የቡና ሴርሞኒ ላይ ተገኝተናል። በጣም ደስ ብሎናል በመምጣታችን ብዙ ጊዜ ምሽት ላይ እንደዚህ ነው የምታሳልፉት? እንግዲህ አስተቀበሉ። አዎ፣ ከቡናው ሴርሞኒ አንስቶ የሀላባ ሰው በግሉ ቡና አይጠጣም። የምግቡን ተዩ፣ ቡና እንኳን በግል አይጠጣም፣ በህብረት ነው። ሁሉም የራሱን ያፈላውን ጀበና ይዞ ይመጣል። ልማቱም፣ ህብረቱም፣ ፍቅሩም ሁሉም ነገር በጋራ ነውና ዛሬም በጋራ ተሰብስበን ያው ከባህላችን አንዱ የሆነውን ነው ለእናንተ እያሳየን ያለ ነው። እዚህ አካባቢ በጎርፍ የሚጠቃ አካባቢ እንደሆነ እየነገርሽኝ ነበርና ይህ አካባቢ ታዲያ ለገጠር ኮሪደር ልማት እንዴት ተመረጠ? አንደኛ ቀበሌዋ ለዚህ ለታላቅ እድል የታጨችበት ዋነኛው ምክንያት ብዙ የስቃይ ታሪኮችን አሳልፈ እዚህ ደረጃ ያደረሰች ቀበሌ ናትና፣ ቅድም እቴ ለመግለጽ እንደሞከረችው ለእርዳታ ለመረዳት እጇን ስትዘረጋ ነበረች ቀበሌ ናት። በተፈናቃይ ተማሪዎች ትምህርት መማር የማይችሉበት ሁኔታ የተለያዩ ካለው ከጂኦ ሎኬሽን አንጻር ጎርፍ በጣም በተለያየ መልኩ ስለሚያጠቃት በጣም ለልመና እና ለመፈናቀል ለተደረገች ቀበሌ ነው ነበረችው እና የለውጡ መንግስት ደግሞ አዲስ ሀሳብ አዲስ ሀሳብ ይዞ የመጣውን ሀሳብ ተቀብላ ጓዳዋን በመፈተሽ ውሃው የሚያፈናቅል ሳይሆን ለልመና የሚያዳርግ ሳይሆን ከተጠቀምነው ለኢኮኖሚ ለምግብ ዋስትናችን የሚጠቀም ስለመሆኑ ያረጋገጥንበት ነው። ስንቢጣ በባይረዋ ጎርፉ በተቃራኒ እየካሰን ነው ያለው አሁን 10 ሜትር ወደ ውስጥ ስትገቢ ምንጭ ውሃ በራሱ ፈሶ ማይቆም ውሃ ውስጥ ላይ ያቀፈች ቀበሌ ናት። በዓመት ከ2 እስከ 3 ጊዜ በላይ ምርት ታመርታለች። ስንብጣ ያላስተናገደች እንግዳ የለም። ከሀገራችን ውዱ መሪያችን ጀምሮ በዓመት ሁለት ጊዜ ማት ጎብኝተዋታል። የክልል መሪዎች፣ ሚኒስትሮች፣ አጠቃላይ የሀገር ውስጥ ያሉ ትላልቅ እንግዶች በሙሉ ቪዚት ያድርጓታል። ከተረጅነት ወደረጅነት በማሸጋገርም ደግሞ በፌዴራል ደረጃ ተሸላሚ ቀበሌ ናት። በጠቅላይ ሚኒስቴር ዶክተር አብይ አህመድ ሀሳብ አመንጭነት በወረደው ይሄ የገጠር ኮሪደር እድል ተጠቃሚ ለመሆን ችላለች። የአካባቢው የአመራሮችም አላችሁ እንዲሁም ደግሞ አባወራዎችም አሉ። አባወራ ያለ የቀበሌውም ሊቀመንበር ነው አባወራም ነው። እሷ ደግሞ የማወራ ናት፣ እና እየቆላቻለች አዎ፣ ቆንጆ አቀባበል ነው እያደረጉልኝ ያሉ። እንግዲህ እኔ ነገ ነግቶ አካባቢውን በደንብ እስከምጎበኝ ራሱ ጓጉቻለሁ። እኛም በዛው ልክ ለማሳየት ጓጉተ ና ሲንቢጣ ሲነጋ የምናየው ጉዳይ ብዙ አለ። ብቻም ሰውን ለራሷ መጀመሪያ ስትሰቃ የነበረች ሲንቢጣ ዛሬ ለሁሉ እንደምትበቃ ሆናለች። ለማት እኔም ተጋግቼ ጉጉት ጥብቃችሁ አለው እናንተንም ይዤ ክቡር እንግዳዎችን ሁሉንም ይዤ አዙሬ ለማስገቦኛት ፍቃደኛ ነኝ። በሰላም እንጋን ምሽት ላይ ነው ያለ ነው። ምሽታችን ያማረ እንዲሆን ውዝዋዜ የሀላባ ያጨፋፈረ ውዝዋዜ ምን ይመስላል የሚለውን ከኛ ጋር በጋራ ጨፍረሽ ድቅ መብሎሽ እንድታኝ ማለት ነው። እዚህ ጋር እንደምታይ ወጣቶች በጣም ተዘጋጅተው መጥተዋል። በሙሉ አልባሳታቸው ከእነሱ ጋር አብረን በጋራ እንጨፍራለን። እንግዲህ ተመልካቾቻችን ጨዋታው ይቀጥላል። እኔ በጠዋት ስለምነሳ ገብቼ አርፋለሁ። እንግዲህ ተመልካቾቻችን ነገ በጠዋት የማህበረሰቡ አኗኗር ህይወት ምን እንደሚመስል እንግዲህ በዚህ በስንዲጣ ቀበሌ እንመለከታለን ማለት ነው። ተናገሩ አደራችሁ ተመልካቾች፣ እንግዲህ ገጠር ያደርኩት እስከማይመስለኝ ድረስ በንጹ ምኝታ እንዲሁም ውሃ መብራት ባለበት ቦታ ዛሬ እንግዲህ ደስ ብሎ ያደርኩት። ማታም እንግዲህ እንደተመለከታችሁት ከአካባቢው አርሶ አደሮች ጋር ጥሩ የሆነ ጊዜ ነበረ ያሳለፍኩት። ዛሬ ደግሞ ጠዋት ነው፣ አየሩ በጣም ነው ደስ የሚለው። እንግዲህ ከቤቱ ጀምረን ደግሞ አካባቢ ምን እንደሚመስል አብሮን ቆይታ የሚያደርግ ሰው አለ። ከሱ ጋር አብረ ተገናኝተን ቆንጆ ጊዜ እናሳልፋለን። እንግዲህ ታወቃቻችን ብዙችን ተጀምሯል። አብራችን ቆይ። እንዴት አደርክ? ደህና አደርክ? እንዴት ነህ? አዳር መልካም ነበር? አዳር በጣም ቆንጆ ነው። በጣም ደስ ብሎኝ ለጥ ብዬ ነው ያደርኩት። የማታ ጭፈራ ድካም፣ ምን ነበር በጭፈራ ማድከማችሁኝ ስለነበረ ለጥ ብዬ ነው ያደርኩት። እናመሰግናለን። ቤቱ እንደታየሽ በጣም ንጹህ፣ ምኝታ፣ ውሃ፣ መብራት ገጠር ስንመጣ የማናስባቸው ነገሮች ሁሉ ስልኬ ሁሉ ቻርጅ አድርጌ ላይ አደርኩ። በጣም ደስ ይላል። አሁን ዛሬ ጉዟችንን ከየት ነው የምንጀምረው? መልካም ጉዞውን የምንጀምረው ከቤቱ ነው። አጠቃላይ ገጠር ኮሪደር ላይ አዲስ ኢኒሽቲቭ ተብሎ የተሰራው ቤት ላይ ያሉ ሁኔታዎች እና አጠቃላይ ያሉ ነገሮችን ምልከታ እናደርጋለን። ያው ከዚህ በፊት አይተን ማናቅ በገጠር ደግሞ በዚህ ዘመናዊ በተለይ ገጠር አርሶ አደር ህይወትን ለመቀየር በጠቅላይ ሚኒስቴራችን አሳቢነት። ታሽወርዶ ይሄን ያክል በሆነ የሆነ ሰፈር የተፈጠረበት ሁኔታዎች አሉ። እሱን ዞር ዞር ብለን ምልከታ እናደርጋለን። በአጭር ቦታ ላይ በትንሽ ቦታ ብዙ ነገሮችን ያካተተ በገጠር ደግሞ ከተማ አይነትን የገጠር ፍልሰትን የሚቀንስ ሁኔታ የተሰሩ ነገሮች አሉ። ዞር ዞር ብለን ምልከታ እናደርጋለን። ዛሬ በጠዋት ስነሳ ትንሽ አየሩ ደመናማ ነው። የአየር ንብረቱ እንዴት ነው እዚህ አካባቢ? መልካም እዚህ አካባቢ ላይ ያለው አብዛኛው አካባቢ የቆላማ አካባቢ ቢሆንም ጭጋግና አንዳንድ ጊዜ ጉምም የሚበዛበት አካባቢ ነው። አጠቃላይ ለምርትና ምርታማነት ለማመርጠ በጣም ምቹ አካባቢ ነው። ብዙ ማይ ከብድ አየር አለበት ጋ ነው። መውቀታማ አካባቢ ነው። ጥሩ አየር አለበት ጋ ነው። ስለ ቤቱ ስንመለከት የአካባቢ ማህበረሰብ ባህሉን ሳይቀይር እዚህ አካባቢ አብዛኛው የሚታወቀው ሳር ቤቶች ናቸው። እነሱን ዲዛይን መነሻ አድርጎ በተለይ ደግሞ በአካባቢ በማቴሪያል አካባቢ ላይ የሚሰሩ ለምሳሌ ከአፈር ሲሚንቶ፣ አስር ፐርሰንት ብቻ ነው የሚጨመረው። ጥሩ ዲዛይን ነው። የአካባቢ ባህሉን በማይቀይሩ ሁኔታ ነው ቤቱም የተሰራው። አካባቢ በሚገኘው አፈር ነው፣ አስር ፐርሰንት ብቻ ነው የተጨመረው። አዎ፣ ብሎኬት? ምንም ብሎኬት የሚባል ነገር የለም። እና ወጪ ቆጣቢ ነው ማለት ይቻላል። ቤቱ በጣም ነው የሚያምረው። ወደ ውስጥ ገብተን ደግሞ እናየው አይደል? ለተመልካቾች ለማሳየት ነው እንጂ እኔ እንኳን አድሬያለሁ። መጀመሪያ ሚኒስትሩ የመረቁት ቤት ይህን ይመስለኛል አይደለ? ሲመጡ ይህንን ነው የመረቁት። መጀመሪያ ሚኒስትር ቀጥታ መሰረታዊ ድንጋይ ይመጣሉት እዚህ ቤት ነው ቀጥታ ሲመጡ የማገኙት ይህንም ቤት ነው። መጥቶ ገብቶ ቀጥታ በዚች ቦታ ነው ጠቅላይ ሚኒስትር ተቀመጡት። እመቤት ደግሞ እዚህ ነው ተቀመጡት። በጣም ደስ ይላል። ስለዚህ እንደዚህ ቀጥታ መጥቶ እንዴት ቆያችሁ ብሎም ምን ይሰማችሁ ብሎ ተጠየቅ፣ እኛ ደስታ ይሰማናል፣ ልጆቻችንም፣ ለራሳችንም ለሁላችንም ደስታ ይሰማናል። ጠቅላይ ሚኒስትራችን ሕይወታችን እድማቸው ፈጣሪ ያቆይ ብለን አሚን ብሎ ተቀበል ይ ሰርቶን ብቻ ሳይሆን መጥቶ ነው በእጃችን አስረክቡን፣ ቁልፍ ይሄ ሲያስረክቡን ብዙ ደስታ ነው ተሰማ። ከዚህ በፊት እንዴት ነበር አኗኗር፣ ምንድን ነበር የሚመስለው? ከዚህ በፊት የነበረውን ቤት እስኪ ንገረኝ። ከዚህ በፊት የነበረኝ ቤት መጀመሪያ ትዳር ቤት ትንሽ አንድ አራት እግር የምትሆን ጎጆ አለች በዛች ነበር ነበርኩ። ስላገኘዋችሁ በጣም ነው ደስ ያለኝ። እንግዲህ ጉዟችንን እንቀጥላለን። እንግዲህ ዞር ዞር እያለን ደግሞ እናያለን። ይህንና የባለቤቴ አልጋ እንድክፍል ነው። በጣም ነው የሚያምረው። ይሄው እንደሚታዩት ጠቅላይ ሚኒስትራችን የሉንታ ብቻ ሳይሆን በተግባር ያሳዩን በእጃችን ይዞ ይህ አልጋን እንዲይዞ ነው ያዩት። ይህንን አስረክቦ ነው ለእኛ የወጡት። ይሄ የራሳችን የኔና የባለቤቴ ነው። ይሄ የልጆች መኝታ ቤት ነው። ይሄን ጥሩ ቤት ወይም ጥሩ አልጋ እዚህ ቦታ ሆኖ ነው ልጆቹ ትምህርታችሁን አጠናሉ። እዚህ በኋላ አባትና ልጅ ተለይቶ እንደሚኖር ሁሉ ትምህርት ወስተናል በዚህ ጉዳይ ማለት ነው። ይሄው የእንግዳ መጀመሪያ ለራሳችን አልበቀናም። እኛን ይው በዚህ ከለብቱ በኋላ ጠቅላይ ሚኒስቴራችን ብቻም ለራሳችሁ ብቻም ለልጆቻችሁ ሰሆን ለእንግዳችሁም ጭምር ይህን ቤት ሰጥኩን። ይሄ አልጋ እንግዳ ብቻ ሲመጣ ይከፈታል። እዚህ ተኝቶ አርፎ ለእኛም ደግሞ ደዋ ያደርጋሉ፣ ለጠቅላይ ሚኒስቴራችን ደዋ ያደርጋሉ። ውስጥ በርካታ ነገሮች እናያየ ነው። ሶፋ አለ፣ ቴሌቪዥን አለ፣ የእንግዳ ማረፊያ አለ፣ የልጆች ምኝታ ቤት አለ። የእናንተንም ምኝታ ቤት ተመልክተናል። እንግዲህ እዚህ ደግሞ በርካታ ነገሮች ይታዩኛል። እዚህ ደግሞ የተለዩ ነገሮች፣ ዘመናዊ የሆኑ ነገሮች አሉ። እነሱም ደግሞ ይሄ ኪችና ቤት ነው። እናት መጀመሪያ መሬት ለሆነ የምትሰራውን በኪችና ላይ ቆማ ራሷን ስፖርት እያደረጋች ነው የሚሰራው። ከዛም ደግሞ እንጨት መሰቃያት የለም፣ የእሳት መሰቃያት የለም። ቀጥታ በውጋዝ በዘመናዊ ሁኔታ ተሰርቶ በሱ ነው ያለውን ስራዎችን ቀጥታ። ደስቷንም እዛ ነው የምታደርገው፣ ሻዩንም እዛ ነው የምታደርገው። እንጀራ መጋገሪያም እዚህም ነው ያለው። ይህን ሁሉ ማትራል በአንድ ቦታ እንደምትሰራ ጥሩ ነገር ተሰርቶለት ደስታ እየተሰማች ነው። እዚህ ውስጥ የምትሰራው ከዛ ደግሞ ሲቀጠል ይሄ ሻወር ቤትና ፊት ቤታችን ነው። ይሄ ደግሞ በዘመናዊ ሁኔታ ነው ተሰራው። ፊታችንም ራሳችንም ለማሳየት መስታወታ አለ። ከዛ ደግሞ ይህንን አይተን ሁሉ ነገር ጨርሰን ቀጥታ እዛ ቦታ ከብቶች ስላሉት ጥጆቻችን ደግሞ እንደዚህ እንደ ሰው ቤት የተሰራው እቺ ቤት ጥጆች፣ ትንንሾች ጥጆች የሚያድሩበት ቤት ናት። ይሄም ጭምር አለኒ ከዛም በላይ ጥሩ ነገር ብዙ ነገር አለብኝ። አመሰግናለሁ በጣም እንግዲህ ደግሞ እኔ ዞር ዞር እያልኩ ሌሎች ነገሮች ነው ያለው። አመሰግናለሁ፣ በሰላም ቆዩልኝ። እሺ፣ እኔ ደግሞ እዚህ ጋር ደግሞ ባዮጋዝ ይመስለኛል ያለው አይደለ? ባዮጋዝ ነው ይሄኛው። የተቀናጀ በገጠር ኮሪደሩ በአዲስ ኢኒሼቲቭ የተጀመረ ነው። በተለይ አዲሱ ኮሪደር ላይ የመጡ ነገሮች በትንሽ ቦታ ላይ ሀይል ቆጣቢ ጉልበት ቆጣቢና እንደ ማስተማሪያ ቦታዎች ናቸው። በዚህ ውስጥ የሚታዩ ነገሮች ልምድ የሚወሰድባቸው ትልቅ ልምድ የሚወሰድባቸው ናቸው፣ እና በተለይ ለእናቶች ደግሞ በያጓዙ ትልቅ ትልቅ እፎይታ ያገኘንበት እናቶች በኩራዝ ቢኖሩበትን በተለይ ኩሽና ላይ በቀላል ቴክኖሎጂ ምግብ ማብሰያ የሚሆነው ነገሮች የተገኙበት ነው። ስለዚህ ለእናቶችና ለሴቶች ህይወታቸውን ቀለል አድርጎላቸዋል ማለት ነው። በጣም በጣም በገጠር አካባቢ የሚኖሩ ሰዎች ህይወታቸው ሲሻሻል ከተማ መጥተው የመኖር ልምድ ነው የነበረው። አሁን ግን ይሄ የኮሪደር ልማት ይሄን ያስቀረ ይመስለኛል፣ ከገጠር ወደ ከተማ የነበረውን ፍልሰት ያስቀረ። በአንድ ቦታ ደግሞ ሁሉንም ነገር የያዘ እንስሳቱም አለ፣ ሌላ ተክልቱም አለ ያለበትን ምቹ ተደርጎ ማህበራትም የሚቸገረውን አሁን ሶላር አለ ቅድም አይተናል። በጣም ለውጥ ያለበት አዲስ ኢኒሽቲቭ ነው። እነዚህ ደግሞ መናፈሻዎች አሉ፣ በተለይ ግሪነሪ ላይ የተሰሩ ነገሮች። ከዛ በኋላ ደግሞ የጓሮ አትክልት ቀጥሎ ያለበትም ሁኔታዎች አሉ። ሌሎች ደግሞ ከጓሮ ላይ የተሰሩ ነገሮች የተለያዩ ነገሮችን ውስጥ ገብተን ምልከታ እናደርጋለን። የጋዋሮ ተክል በተለይ ሕፃናትን ምግብ ዝግጅት ላይ ከዚህ በፊት መቀንጨርም ጋር ያሉ ነገሮችን የተመጣጠነ ምግብ እያገኙ ያደረጉበት ነው። ፋይዳው በጣም ብዙ ነው። የንብ ቀፎችም ይታዩኛል እዚህ ጋር። አዎ፣ እዚህ አካባቢ የተደራጀ የንብ ቀፎ ዘመናዊ ቀፎ ነው ያለ። ከዚህ በፊት እንደሚታወቀው ባህላዊ ቀፎዎች ጭምር ያለበት ነው። አሁን ዘመናዊ ሲደረግ ምርትና ምርታማነቱን በጣም ከፍ ያለ እና ጥራት ደረጃም ላይ ጥሩ ምርት የሚገኝበት ስለዚህ በትንሽ ቦታ ላይ የጓሮ አትክልት አለ፣ የንብ ቀፎዎች አሉ፣ ዶሮዎች አሉ፣ ከብቶች አሉ። በርካታ ነገሮችን ነው እያየን ያለ ነው። እንግዲህ ደግሞ እስኪ ጉዟችን እንቀጥላለን። አደሩ፣ ከዚህ ከሚኖርበት ነው ወደዚህኛው ቤት የተቀየረ። ተአምር ነው አይደለ? በጣም ከጉስቅልና ወደ ብልጽግና የሚባለው። እነዚህ ቤቶች ሳር ቤት የነበረበት፣ እነዚህ ቆርቆሮ ቤት መኖር ማለት ህይወቱ ይሄ ነው። የብልጽግና ዓላማችንም ከገጠሩን ህይወት አርሶ አደሩ ተለውጦ ማያትና። ሰው ተኮርም ጭምር ስለሆነ በሰው ላይ የተሰሩ ነገሮች ትልቅ ፕሮጀክት ነው። በተለይ አዲስ ኢኒሼቲቭ በጠቅላይ ሚኒስትራችን የተቀመጡ ፕሮጀክቶች በሁለት ወር 15 ቀን ያለቀ ፕሮጀክት ነው። ከሳር ቤት ወደ ቆርቆሮ ቤት መቀየሩ ራሱ ትልቅ ደስታ የፈጠረበትና ሌሎች አርሶ አደሮችም በዚህ ልክ ደግሞ ማንደረጅ ምስረታው ላይ በአጭር ጊዜ የዚህን አይነት ፕሮጀክት ለማስራት ዝግጁነት እንዲሆን ባለፈው ጉብኝቱ ላይ ምልከታ አድርገናል። በጣም የሚያስደስት ነው የገጠር ኮሪደር ልማት ዋናው ዓላማ የአርሶ አደሩን የአኗኗር ዘይቤ መቀየር ነው ከነበረበት፣ አሁን ደግሞ ወደ ተሻለ ህይወት የመቀየር ዓላማ ነው ያለው። በፊትም ደግሞ ከብቶችና መኖሪያቸው አንድ ላይ የሚተኙበት የሚያበስሉበት አንድ ላይ በነበረ፣ አሁን ግን ተለያይቶ እኔም ይሄን ስላየው በጣም ነው ደስ ያለኝ። በጣም ከዚህ በፊት እንደምናውቀው ምርቶ አለ ምኑ አለ አንድ የሚጎለው ነገር አንዱ የተሻሽሎ ህይወቱን መቀየር ላይ አኗኗር ዘይቤ ላይ ሰፊ ችግሮች የነበሩበት ነው። ሀብቱ እያለ ይህን ደግሞ የተቀናጀ ሲደረግ ለውጥ ምርትና ምርታማነትን ለማምጣትም ትልቅ አስተሳሰብ ለውጥ የመጣበት ነው ማለት ይቻላል። በጣም ደስ የሚል ቆይታ ደስ የሚል ጉዞ ነው እያደረግ ያለት። ይሄ ደግሞ በርበሬ ይመስለኛል። በርበሬ ነው በርበሬ፣ ሀላባ ዛላ ያው በርበሬያችን ብራንድ ነው የሚታወቀው፣ የሀላባ ብራንድ ነው። በጣም አሁን ከአሁኑ በዚህ ሰዓት ደግሞ ዋጋው በጣም እየጨመረ ያለበት ሁኔታዎች አሉ። እንደሚታወቀው አሁን አሁን ያለው ቁመናም በጣም ጥሩ ደረጃ ነው ያለው። ይህንን ስናይ አውምርት ምርት ማፍሬ ማፈር ጀምሯል። ቃል እንዳስገባችሁ አንድ ሺህ ቤቶቹ ተሰርቶ በርካታ የሆኑ አርሶ አደሮች ያኗኗር ዘያቸው ተቀይሮ የሚቆየኝ ይመስለኛል። የአርሶ አደሩ ሕይወት እንዲቀየር ና የተሰጠንን ተሊኮ ደግሞ ተግባራዊ አድርገን በመጪ አመት ፈጣሪ በሌና ዳግም ይመጡበትን ለማድረግ የተለየ እቅድ አቅደናል፣ ዝግጅት አድርገናል፣ ማንደሮችንም ለይተናል፣ ተዘጋጅተናል ከትናንት ጀምሮ እንግዲህ በምሽት ነው የገባሁት ማታ ላይ ጥሩ አቀባበል አድርጋችሁልኛል። ከዛም በኋላ ደግሞ እንግዲህ በጥሩ ምኝታ ተኝቼ ጠዋት ደግሞ የተለያዩ የጓራ አትክልቶችን፣ የንብ ቀፎዎችን፣ የቤታቸው ምን እንደሚመስል ሴቶችም ደግሞ ህይወታቸው በምን መልኩ እንደተቀየረ ና አኗኗራቸውን ህይወታቸውን ዞር ዞር እያለን እንግዲህ በርካታ ነገሮችን ተመለከትን። እኔም እዚህ ቦታ ላይ ተገኝቼ ይሄን ስለተመለከትኩኝ በጣም ነው ደስ ያለኝ። አመሰግናለሁ። በጣም እኔም አመሰግናለሁ፣ ከልብ አመሰግናለሁ። ሰዓት ስላችሁ እያንዳንዱን ነገር ብልከታ አድርጋችሁ ያለውን ነገር ሌሎች አካባቢዎችን ልምድንም ለማስፋት የሰራችሁ ደክማችሁ፣ ለፍታችሁ እዚሁ ያሉ ሁኔታዎችን በመገኘታችሁ ከልብ አመሰግናለሁ። እኔም በጣም ነው ማመሰግና በሀላባ ዞን ወይራ ዲጆ ቅ ወረዳ ስምብስምቢጣ ቀበሌ ተገኝቼ የገጠር ልማት ኮሪደር ያርሶ አደሩ ህይወት ምን ይመስላል፣ አኗኗራቸው ህይወታቸው ምንድነው የሚመስለው የሚለውን እንግዲህ በጉዞ ይሄ ተመልክቻለሁ። ተመልካቾቻችን ከኔ ጋር ስለነበራችሁ አብራችሁኝ ስለቆያችሁ ከልብ አድርጌ ያመሰግናለሁ። በያላችሁበት መልካም ጊዜ ይሁንላችሁ።